ሰላም ሰላም፣ ውድ ተማሪዎቻችን፣ ዛሬ ደግሞ ይዤላችሁ የመጣሁት የስምንተኛ ክፍል አማርኛ ሞዴል ፈተና ነው። ይህ እንግዲህ በኮልፌ ቀራኒዮ ክፍለ ከተማ የተዘጋጀ ነው። ግልጽና በተብራራ መንገድ እሰራላችኋለሁ ማለት ነው። ወደ ቪዲዮ ከመሄዳችን በፊት ከዚህ በፊት ወደ ቪዲዮ ከመሄዳችን በፊት ላይክ ወደ ቪዲዮ ከመሄዳችን በፊት ቪዲዮን ላይክ ማድረግ፣ እንዲሁም ለሌሎች ሼር ማድረግ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ማድረግና እንደዚህ አይነት አዳዲስ ቪዲዮዎች ሲሰሩ እንዲደርሳችሁ የደውል ምልክቷን መጫና ይርሱ። በቀጥታ ወደ ጥያቄዎቹ። የመጀመሪያው ከተራ ቁጥር 1 እስከ አስር ያሉ ጥያቄዎች ቀጥሎ ባለው ምንባብ ላይ የተመሰረቱ ናቸው። ምንባቡን በጥሞና በማንበብ ለጥያቄዎቹ ከተሰጡት አማራጮች መካከል ትክክለኛውን መልስ የያዘውን ፊደል መራጡ ይላል። አዲስ ዘመን ከሚለው ጋዜጣ የተወሰደ ነው። ሰኔ 27 1992፣ ገጽ 3 ነው የተወሰደው። እንግዲህ ሁላችሁም እንደዚህ አይነት የምንባብ ጥያቄዎችን ከመስራታችሁ ስትሰሩ የምንባብ ጥያቄዎችን ስትሰሩ መጀመሪያ ሙሉን ማንበብ እንዳትረሱ ምክንያቱም ወደ ጥያቄው ከሄዳችሁ በኋላ ምንባቡ ሙሉን ካላነባባችሁ ግራ ስለምትጋቡ ማለት ነው። አንደኛው ጭስ አልባ ኢንዱስትሪ የሚለው ምኑን ነው ይላል። ሀ ቱሪዝም፣ ለውጭ ምንዛሬ አመሪዋ ታሪካዊ ቅርሶቻችን የቱሪስት ገቢን ይላል። ቱሪዝም ነው ጥሳል በኢንዱስትሪ እያለ የሚጠራው ቱሪዝም ነው ማለት ነው። ቱሪስቶች ቱሪስት የሚባሉት የሚመጣው የሚጎበኙት ናቸው። ኢንዱስትሪው ግን ቱሪዝም ነው የሚባለው። ሁለተኛው ከሚከተሉት አማራጮች ውስጥ ስፍር ቁጥር የሌለው ለሚለው አባባል ፍቺ የሚሆነው የትኛው ይላል። አራት ሶስት ሚሊዮን በጣም ብዙ የሆነ በመቶዎች የሚቆጠር አስቸጋሪ የሆነ ይላል። በጣም ብዙ የሆነ ስፍር ቁጥር የሌለው ማለት በጣም ብዙ የሆነ የሚለውን ነው የሚያትትልን። በቁጥር ልንገድበው ሳንችል ትንቀር ማለት በጣም ብዛቱን ለመግለጽ ሲያቅተል ስፍር ቁጥር የሌለው እንላለን ማለት ነው። ሶስተኛ የሀገራችን የአየር ጠባይ ለሚለው የትኛው በፍቺ መሳሰለዋል ይላል። ሀ የኢትዮጵያ መልክዓ ምድራዊ አቀማመጥ፣ ለ የኢትዮጵያ አየር ንብረት አመር፣ ሐ የኢትዮጵያ ወጣ ገባ አቀማመጥ፣ መ የኢትዮጵያ ተፈጥሮና ቁሳዊ ሀብት የአየር ጠባይ የሚለው ያው የኢትዮጵያ የአየር ንብረትን ነው የሚገልጽልን። በፍቺ የሚመሳሰለው የአየር ንብረት። መልክዓ ምድር ሲባል መሬቱን አቀማመጡ ነው፣ ይህ ወጣ ገባ መልክዓ ምድር፣ ይሄ አንድ አይነት ትርጉም ነው ያላቸው። ተፈጥሯዊና ቁሳዊ ሀብትም የአየር ጠባዩን የሚገልጹ ቃላቶች አይደሉም። ስለዚህ የአየር ንብረት የሚለው ለነው ማለት ነው መልሱ። አራተኛ አፍ ሞልተው የሚናገሩት አይደለም የሚለው ምኑን ነው ይላል። ሀ ሰው ሰራሽ ና የተፈጥሮ ሀብታችንን ለየቱሪዝም ኢንዱስትሪ አቋምን አመሮሃ ከቱሪዝም የሚገኘው ገቢ ማ የቱሪስት መስህቦቻችን ይላል ከቱሪዝም የሚገኘውን ገቢ ነው ምንባቡ ላይ አይታችሁት ከሆነ ተመልሰን እንየው ምን ይላል ኢትዮጵያ በጣም ብርቅዬና ድንቅዬ የሆነ ሰው ሰራሽ ተፈጥሮ የቱሪስት መስህቦች የሚገኙባት አገር ናት ይልና ይሁን እንጂ እስከዛሬ ድረስ ከቱሪዝም ልታገኘ የቻለችው ገቢ አፍ ሞልቶ የሚናገሩት አይደለም ገቢውን ነው ምንባቡን እንደዚህ አንዳንዴ ከጠፋባችሁ ወደ ምንባቡ እየተመለሳችሁ ማስታወስ ትችላላችሁ። ስለዚህ መሳችን አመሮ ይሆናል ማለት ነው። አምስተኛ መጨፍጨፍ በሚለው ውስጥ ዋናው ቃል ወይም ግስ የቱ ነው ይላል። መጨፍጨፍ አደለ? ስለዚህ መጀመሪያ መጨፍጨፍ የሚለው ምን ሊወጣለት ይችላል? ጨፈት ጨፈ የሚል ማለት ነው። ጨፈ ጨፈ የሚለው ዋና ቃል ሊሆን ይችላል ወይም ግስ ሊሆን ይችላል። ማሰሪያ አንቀጽ መሆን ይችላል። ስለዚህ ከፊት ለፊት ምን ገብቷል መገብቷል ከዛ ውስጠ ግንድ ቅጥያ ነው የተቀየረው። ፈፈ የምትሉትን ሁሉንም ወደ ፍፍ ቀይረነዋል ማለት ነው እና ከፊት ለፊት መጨምራል ከዛ ውስጠ ግንድ ቅጥያው ተቀይሯል። ስለዚህ ዋና ቃሉ መጨፈጨፈ የሚለው ይሆናል ማለት ነው። ሀመር ውሃ አስጨፈጨፈ ሌላ ቅጥያ የተጨመረበት ቃል ጭፍጨፋም ሌላ ነው። መጨፍጨፍ ራሱን የተጠቀመው ስለዚህ ነው። ስድስተኛው በቱሪዝም ሀብታችን አጥጋቢ ውጤት ለማግኘት ላለመቻላችን የተንጸባረቁ ነጥቦች በስንተኛው አንቀጽ ይገኛሉ ይላል። እዚህ ምንባቡ ላይ ስናይ እዚህ ይሄኛው አንቀጽ ላይ የአንደኛ ነው የሁለተኛ ነው የሶስተኛ አራተኛ፣ አራተኛው አንቀጽ ስናይ ምን ይላል? አገራችን ከማንኛውም ሀገር የበለጠ እንጂ የማያንሱ የቱሪስት መስህቦች እያሏት በቱሪዝም ሀብቷ ለመጠቀም ላለመቻሏ የተለያዩ ምክንያቶች ይጠቀሳሉ ይልና በየደረጃው የቶል ቤቶች እጥረት ምናምን እያለ ችግሮችን ዘረዝራል። ስለዚህ ተገቢ የሆነ ወይም ደግሞ በቂ የሆነ ገቢ ላለማግኘቷ ምክንያቱ ነጥቦች ብሎ የሚዘረዝረው አራተኛው ላይ ነው አራተኛው አንቀጽ ላይ ነው ማለት ነው። ሀምን ይላል ሶስተኛው ለአራተኛው ሀመር አንደኛ መ ሁለተኛ ይላል። ስለዚህ አራተኛው ይሆናል ማለት ነው። ሰባተኛው ለምንባቡ የሚስማማው ርዕስ ከሚከተሉት አማራጮች ውስጥ የቱ ነው ይላል። ሀ ኢትዮጵያና ቱሪዝም ለቱሪዝም አማራ ሆይ የጎረቤት ሀገሮች የቱሪዝም ገቢ ማ ሰው ሰራሽ እና የተፈጥሮ ሀብታችን ምን ሊሆን ይችላል? ኢትዮጵያና ቱሪዝም ሊሆን ይችላል ምክንያቱም ስለ መም ሞስት ፕሮባብሊ ሊሆን ይችላል ግን በብዛት እያወራ ያለው ምንድን ነው? ከቱሪዝም ገቢ አላገኘችም። ሌሎች ሀገሮች እንኳን እንደዚህ አግኝተው እኛ ይህንን ያህል ሀብት እያለን እንዴት አላገኘንም? እያለ ስለ ምንድን ነው እንዳለ የሚያወራው ስለ ቱሪዝም ነው እያወራ ያለውእና መ እንዳይሸውዳችሁ፣ ማለት ነው መሆን ያለበት ሀ ነው ኢትዮጵያና ቱሪዝም የሚለው ነው። የጎረቤት ሀገሮች የቱሪዝም ገቢ እንደ ምሳሌ ለአንቀጹ ማገናዘቢያ ገባ እንጂ በዋናነት ስለ ጎረቤት ሀገሮች የቱሪዝም ገቢ አይደለም እያወራ ያለው፣ ኢትዮጵያ ልታገኝ ስላልቻለችው የቱሪዝም ገቢ ነው። ስለዚህ ሀ ነው የሚሆነው። መ ምንባቡ ስንት አንቀጾች አሉት ይላል። ሀ አምስት፣ ለሶስት አመሩ ሀ አራት፣ መ ሁለት ይላል። እንቁጠር እዚህ ጋር አራት ብለናላ፣ እዚህ ጋር አምስት ማለት ነው። ስለዚህ በአጠቃላይ ስንት አንቀጽ አለው? አምስት። ስለዚህ መልሳችን ሀ ይሆናል ማለት ነው። ዘጠነኛው ምን ነው እኛስ የሚለው አባባል ምንን ያንጸባርቃል? ብልህነትን፣ ቁጭትን፣ ችኩልነትን ደስታን። ምንን ነው የሚያመለክተው? እንደውም አንቀጽ ካስታወሳችሁት ምንድን ነበር የሚለው ሌሎች ሀገሮች ብዙ የቱሪዝም ሀብት እንኳን ማለት ለቱሪስት የሚስቡ ሀብቶች፣ የተፈጥሮ ሀብቶች ብዛት እንኳን ሳይኖራቸው ብዙ ገቢ እያገኙ እኛ ግን በጣም ብዙ የምናስጎበኘው ነገር ኖሮን እያስጎበኘን አይደለም። ስለዚህ እነሱ እንደዚህ እያገኙ እኛስ ምን ነው ማናገኘው ብሎ ነበር የጠቀሰው። እና ምን ነው እኛስ ማለቱ ቁጭትን ነው የሚገልጸው። ማለት መቆጨ እኛም እንደዚህ ብናደርግ አይነት ነገር ነው። ችኩልነትን አይደለም፣ ምክንያቱም እስካሁን ብዙ መስራት ይቻል ነበር። ቶሎ ፈጥኖ አደለም አደለ ሌሎች ስለሰሩ ብሎ ቶሎ ቶሎ ቶሎ ቤት አይነት ነገር አይደለም። ብዙ ጊዜ እስካሁን አልተሰራም፣ መሰራት እየቻለ የቱሪዝም ሀብት። ስለዚህ ችኩልነትን አይገልጽም፣ ደስታንም አይገልጽም። ምክንያቱም እኛ ገቢ አላገኘንም እያለ ነበረ። ብልህነትንም ሊገልጽ ይችላል። ማለት ሌሎችን አይተን እኛ ምንስራ የሚል ተነሳሽነት። ግን ደግሞ እኛ ስለምን አደል እኛ ስለምን አላገኘንም ብሎ ምነው ነው እኛስ አይነት ጥያቄ ስለሆነ ቁጭትን፣ ሞስት ፕሮባብሊ ቁጭት ወደሚለው ይሄዳል። ስለዚህ ለነው የሚሆነው አስረኛው የለም ያሰኛል ሲል ምን ማለቱ ነው? ጥራቱና ብቃቱ ችግር አለበት ማለቱ ነው፣ ጎብኚዎች ዋስትና የላቸውም ማለቱ ነው፣ አጥጋቢ አይደለም ማለቱ ነው፣ በቂ ይሆናል ማለቱ ነው። የለም ያሰኛል ከሌሎች ሀገራት አንጻር ሲታይ የኛ የቱሪዝም እንቅስቃሴ የለም ያሰኛል ማለቱ አጥጋቢ አይደለም በቂ አይደለም ለማለት ፈልጎ ነው። መመሪያ ሁለት ከተራ ቁጥር 11 እስከ 50 ለቀረቡት ልዩ ልዩ ጥያቄዎች ትክክለኛውን መልስ የያዘውን ፊደል ምረጡ ይላል። ማንኛውም ቋንቋ መሰረቱ ዳሽ ነው ይላል። ሀ ቃል ለድምጽ አምሮ ሀ ሀረግ ማረፍተ ነገር። እንግዲህ የቋንቋ መሰረቱ ምንድን ነው? ድምጽ ነው። ድምጾች አንድ ላይ ሲደመሩ ማንን ይፈጥራሉ? ድምጾች አንድ ላይ ሲደመሩ ቃልን ይፈጥራሉ። ቃሎች ደግሞ አንድ ላይ ሆነው ሀረግን ይፈጥራሉ። ሀረግ ደግሞ አንድ ላይ ሆነው አረፍተ ነገርን ይፈጥራሉ። አረፍተ ነገር አንድ ላይ አንቀጽን ይፈጥራሉ ማለት ነው አንቀጽ ደግሞ አንድ ላይ ሆነው ድርሰትን ይሰራሉ። ስለዚህ ድርሰት ላይ ለመድረስ መጀመሪያ መሰረቱ ድምጽ ነው ማለት ነው ለአንድ ቋንቋ። ስለዚህ መልሳችን ላይ ይሆናል። ከሚከተሉት ውስጥ ስምን ተክቶ የሚገባው የቃል ክፍል የሱ ነው ይላል። ሀ ቅጽል፣ ለተውላጠስም አምር ተውሳ ከግስ መባለቤት ቅጽል የሚባለው ምንድነው? የስም ገላጭ ነው። የስም ገላጭ ነው ስሙን የሚገልጽ ለምሳሌ አበበ ጥቁር ነው ብንል አበበን የገለጸው ምንድነው? ጥቁር የሚለው ቃል አበበን ገልጾታል ማለት ነው። ወይም ደግሞ ነጩ ፈረስ መጣ ብንል ነጩ የሚለው ቅጽል ነው። ፈረስ የሚለውን ስም ገልጾልናል ማለት ነው። ተውላጥ ስም በስም ቦታ የሚተካ ነው። አሁን እንዳለው ስምን ተክቶ የሚገባው ለምሳሌ አበበ ሄደ ብል? ከዛ በአበበ ቦታ ማንን መተካት ይቻላለሁ? እርሱ እርሱ ሄደ ስለዚህ እነዚህ እርሱ፣ እሱ፣ እሷ፣ እነሱ፣ እኛ፣ እናንተ፣ እነዚያ ምናምን እነዚህ ተውላጠ ስሞች ይባላሉ። በስም ቦታ የሚገቡ ናቸው። መልሳችን ለ ነው። ተውሳከ ግስ የሚባለው ደግሞ ግስ የሚገልጽ ናቸው። የግስ ገላጭ ናቸው። የግስ ገላጮች ምን ይባላሉ? ተውሳከ ግስ። ለምሳሌ ከበደ ክፉኛ ታመመ ቢባል ክፉኛ የሚለው ከበደን አይገልጽም መታመሙን የመታመሙን ደረጃ ነው የሚገልጸው። ክፉኛ ታመመ ወይም ትንሽ ታመመ ካልን ብዙም እንዳልታመመ ይገልጻል። ስለዚህ ክፉኛ የሚለው ተውሳከ ግስ ነው፣ የግሱ ገላጭ ነው። ግሱ ታመመ ስለሆነ ባለቤት ስምኑ ነው፣ ወይም ደግሞ ያረፍተ ነገሩ ባለቤት ነው። ለምሳሌ እዚህ ጋር ከበደ ክፉኛ ታመመ ሲል የዚህ ድርጊት ባለቤቱ ማነው? ከበደ ነው ማለት ነው። ስለዚህ ያረፍተ ነገሩ ባለቤት አድራጊው ምን ይባላል? ባለቤት ይባላል ማለት ነው። ለዚህ መልሳችን ለነው። አስራ ሶስተኛው አንድ የጤና ክበብ ተማሪ ስለ ኤችአይቪ ኤድስ መተላለፊያ መንገዶች ከክበቡ አስተባባሪ የተገለጹትን ሀሳቦች በራሱ አባባል ለጓደኞቹ ቢያቀርብ የትኛውን የቋንቋ ክሂል ያዳብራል ይላል። ስለዚህ መጀመሪያ ምንድነው ያደረገው ልጅ ከክበቡ አስተባባሪዎች የተገለጹን ሀሳቦች ምን አድርጓል አዳምጧል ማለት ነው። አዳመጠ ከዛ በኋላ በራሱ አባባል ቢያቀርብ ደግሞ ምን ሆነ ተናገረ ማለት ነው። ስለዚህ የማንበብና የመጻፍ አይደለም የመናገርና የማንበብም አይደለም የማዳመጥና የመናገር ነው መጻፍና መናገር አይደለም ማለት ነው። ስለዚህ ከክበቡ አስተባባሪዎች የተገለጹትን ሀሳቦች ሲል አዳምጧል፣ በራሱ አባባል ገለጸ ሲል ተናግሯል። ስለዚህ መልሳችን አመሮሃ ነው ማለት ነው። 15ኛው ቆንዳላ ለሚለው ያልተለመደ ቃል የተለመደ ፍቺ የሚሆነው የትኛው ነው ይላል? ሃ ሹሩባ፣ ለአፍሮ ሐመሮሃ፣ መላጣ፣ መላዘ ይላል ቆንዳላ ማለት በተለመደው አባባል ሹሩባ እንደማለት ነው። ስለዚህ ሃ ነው የሚሆነው። አስራ ስድስተኛው ከሚከተሉት ኢመደበኛ ጽሑፍ ውስጥ የማይመደበው የቱ ነው ይላል? ሀ የስራ ማመልከቻ፣ ሀመርዋ ለቤተሰብ የሚጻፍ ደብዳቤ፣ ለ የእግር ኳስ ዘገባ፣ መ የግብረ ገብ መጻፍ ይላል። መልሳችን ሃ ነው የሚሆነው። ይሄ የስራ ማመልከቻ መደበኛ ነው። ጉዳዩ ብለን የደብዳቤ ቁጥር ጽፈን ምናምን ነው የምናስገባውና፣ ኖርማል የሆነ ጽሑፍ ነው፣ መደበኛ ነው። ስለዚህ ይህ መደበኛ አይደለም፣ ሃ ነው ማለት ነው። 17ኛው የንግግር አዘገጃጀት መመሪያ ያልሆነ የቱን ይላል። የንግግሩን ዓላማ በግልጽ መረዳት ለአድማጮችን በሚያረካ መንገድ ማቅረብ አመርሃ አድማጭ ማንነት መለየት መመረጃ ማሰባሰብ የንግግር አዘገጃጀት መመሪያ ያልሆነው አድማጭን በሚያረካ መንገድ ማቅረብ የሚለው ነው። አዘገጃጀት መመሪያ ነው አይደል ገና ንግግሩን ስናዘጋጀው ነው እንጂ ስናቀርበው አይደለም። አቀራረብ ሳይሆን አዘገጃጀት ነው። ስለዚህ ሀይ ንግግሩን ዓላማ በግልጽ መረዳት ይሆናል። ሀመር ውሃም አድማጭን ማንነት መለየት፣ ለሕፃናት የሚሆን ንግግር ለማቅረብ እና ለአዋቂ የሚሆን ንግግር ለማቅረብ አንድ አይነት አዘገጃጀት አናደርግም። ስለዚህ ኦዲንሱን መረዳት አለብን ማወቅ አለብን፣ መረጃም ማሰባሰብ አለብን ስለምናቀርበው ንግግር ማለት ነው። ግን በሚያረካ መንገድ ማቅረብ አዘገጃጀት ሳይሆን አቀራረብ ነው። ስለዚህ ለ አይሆነም ማለት ነው። አስራ ስምንተኛው አንድ ድርሰት መጻፍ ከመጀመራችን በፊት የምንከተለው ቅደም ተከተል የቱ ነው ይላል። ርዕስ ማጥበብ፣ ርዕስ መምረጥ፣ ቢጋር ማዘጋጀት ይላል። ለቢጋር ማዘጋጀት፣ ርዕስ ማጥበብ፣ ርዕስ መምረጥ። አመሩሃ ርዕስ መምረጥ፣ ርዕስ ማጥበብ፣ ቢጋር ማዘጋጀት። ም ርዕስ መምረጥ፣ ቢጋር ማዘጋጀት፣ ርዕስ ማጥበብ ይላል። መጀመሪያ ርዕስ ነው የምንመርጠው፣ ከዛ ቢጋር እናዘጋጃለን። ቢጋር የሚለው ለምሳሌ ርዕሳችን ተፈጥሮ ቢሆን ስለ ተፈጥሮ ከሆነ መጻፍ የፈለግነው ነው፣ እንደዚህ አደርገን ቢጋር እናዘጋጃለን። ቢጋሩ ስለምን ተፈጥሮ ዙሪያ ስለምን አስገባቸው ነገሮች፣ ለምሳሌ ስለ እንስሳት ልናስገባ እንችላለን፣ ስለ እጽዋት ልናስገባ እንችላለን እያልን በቢጋር እንደዚህ እነድፈዋለን። ከዛ ርዕስ ማጥበብ የሚለው እርሱን ጽሑፉን መጻፍ ማለት ነው። ማጥበብ ማለት መጻፍ እንደማለት ነው። ስለዚህ መጨረሻ ላይ መጻፍ ነው። ስለዚህ መልሳችን መኖ ማለት ነው የሚሆነው። አስራ ዘጠነኛው ከሚከተሉት አማራጮች መካከል ጾታ አመልካች ቅጥያ የሆነው የቱን ይላል። ሀ ኢት ይላል፣ ለኦች አመርሃዎች መአማ ፆታ አመልካች የሆነ ኢት የሚለው ለምሳሌ ኢትዮጵያዊት ቢባል ሴት እንደሆነች እናቃለን። ኢትዮጵያዊ ካለ ወንድ ይሆናል። ስለዚህ ኢት የምትለው የሴት ጾታን የምታመለክት ቅጥያ ናት። ኦች ግን በብዙን ለምሳሌ ሰዎች ቢባል ወንድም ሴትም ሊሆን ይችላል። ዎችም እዚህ ጋር ተማሪዎች ቢባል ወንድም ሴትም ሊሆን ይችላል። ፀሐያማ ቢባል ወይም ደግሞ ተራራማ ምናምን እነዚህ ምንም ፆታን የማይገልጹ ቅጥያዎች ናቸው። ስለዚህ ኢት ናት የምትሆነው መልሳችን ሀ ነው ማለት ነው። ሀያኛ ሁለት የተለያዩ ትርጉም ያላቸው ቃላት በአንድ ላይ በማቀናጀት የተለየ ትርጉም ያለው አዲስ ቃል የሚያስገኙ የቃላት ቅንጅት ምን ይባላል? ይላል ሀ ድርብ ቃል፣ ለአዲስ ቃል፣ መምርሃ ነባር ቃል መምዝ አደርጋል። መልሳችን ድርብ ቃል ነው። ለምሳሌ ሁለት ቃሎች ቤትና መንግስት የሚባል ሁለት ቃሎች አሉ። ከዛ ሁለቱን አንድ ላይ ብናደርጋቸው ቤተ መንግስት የሚል አንድ ቃል ይፈጥራል ማለት ነው። ስለዚህ ቤት ማለት ቤት ነው፣ መንግስትም መንግስት ሌላ ነበር። ቤተ መንግስት ሲሆን ሌላ ቃል ይሆናል። ቤተ መንግስት ሲሆን ነገስታት የሚኖርበት የነገስታት መኖሪያ እንደማለት ነው። ቤት ማንኛውም ቤት ሊሆን ይችላል። መንግስት ደግሞ የሀገር መሪ እንደማለት ነው መንግስት አደለ ስለዚህ አንድ ላይ ሲሆን ሌላ ትርጉም ፈጠረ ማለት ነው ስለዚህ ድርብ ቃል ነው አዲስ ነገር ይሄ ሁለት ቃላትን በማቀናጀት ሌላ ትርጉም ያለው ቃል የሚፈጥለው የተፈጠረው ድርብ ቃል ነው የሚባለው አዲስ ቃል አይደለም ነባር ቃልም አይደለም መጻረ ቃል የምንለው ደግሞ ለምሳሌ አሁን ትምህርት ሚኒስቴር የሚል ቃል ቢኖር ይህንን በማሳጠር ስንጽፈው ትሚ ብለን ብለን በማሳጠር መጻፍ ነው ምህጻረ ቃል የሚባለው እንጂ አዲስ ቃል መፍጠር አይደለም። ስለዚህ መልሳችን ሃ ነው። ሃያ አንደኛው መማር መብት ዳሽ ለመኖር መስራት ደግሞ ግዴታ ነው ይላል። በባዶ ቦታ መግባት ያለበት አያያዥ ቃል የቱን ይላል? እያንዳንዱን እያስገባን እስኪ እንሞክረው። መማር መብት ነገር ግን ለመኖር መስራት ደግሞ ግዴታ ነው ይላል። መማር መብት ብሎ ነገር ግን አይልም። መማር መብት ብሎ ተንጠልጥሏል አይደል? መማር መብት ነገር ግን ሊሆን አይችልም። መማር መብት ስለዚህ ለመኖር መስራት ደግሞ ግዴታ ነው። መማር መብት የሚለው አልተቋጨ። ምን መማር መብት ምን? ስለዚህ መማር መብት ስለዚህ ልንል አንችልም። የሆነ ያልተቋጨ ነገር አለው። መማር መብት ግን፣ ግንና ነገር ግን የአንድ አይነት ስለሆነ ይሄም አይሆንም መሚናል መማር መብት ቢሆንም ለመኖር መስራት ደግሞ ግዴታ ነው። ቢሆንም ሲል አሁን ትርጉም ሰጥ አይደል መማር መብት ቢሆንም ለመኖር መስራት ደግሞ ግዴታ ነው ብሎ ትርጉም ያለው ነገር ፈጠረልን። ስለዚህ መኖም የሚሆነው አፍራሽ ነው። ቢሆንም የሚለው አፍራሽ ነው። መማር መብት ቢሆንም ለመኖር መስራት ደግሞ ግዴታ ነው እያለን ነው። ሀያ ሁለተኛው ከሚከተሉት አማራጮች መካከል ልዩ የሆነው ቃሌቱ ነው ይላል። ሀ ጓደኛ፣ ለባልደረባ አመርሃ ባልንጀራ፣ መዘመድ ይላል። ጓደኛ የሚባለው ያው ጓደኛ ነው ማለት ዘመድ ያልሆነ ወይም የስጋ ዝምድና የሌለው ግን ሌላ ባዕድ የሆነ ሰው ሆኖ ማለት ከእናት ከአባት ያልተወለደ ወይም ዘመድ ያልሆነ ሰው ግን በኑሮ ውስጥ ተዋውቀ ነው ለእኛ አጋር ሆነን ወይም ደግሞ ጓደኛችን የሆነ ነገራችንን ሁ ላይ የምንነግረው ሰው ነው። ጓደኛ ባልደረባም የስራ ጓደኛ ነው። ጓደኛ አለ። ባልደረባ የሚባለው ደግሞ ስራ ላይ አብሮ የሚሰራ ጓደኛ ባልደረባ ይባላል። ባልንጀራ ደግሞ የው ጥብቅ ጓደኛ የለም፣ ቤስት ፍሬንድ እንደምንለው እሱ ባልንጀራ ይባላል። እና ደግሞ ዘመድ ማለት ስጋ ዝምድና ያለው ነው። ስለዚህ ሀ ለና ሁሉንም ሁሉም ጓደኛ ነገር ናቸው ትርጉማቸው መግን ስጋ ዘመድ ናቸው። ስለዚህ አማራጮች መካከል ልዩ የሆነው ቃል ዘመድ የሚለው ነው ማለት ነው። ከምርጫዎቹ ልዩ የሆነው ዘመድ ነው። መልታችን መ ነው። 23ኛው። ሲፈን መጣች ተብሎ በተጻፈው አረፍተ ነገር ውስጥ ከሻምቡ የሚለውን ቃል ለማስገባት ቢፈለግ የትኛው ስርዓተ ነጥብ እንጠቀማለን? ይላል። ሲፈን መጣች፣ ሲፈን ከሻምቡ መጣች ለማለት ብንፈልግ ማለት ነው። ማለት እዚህ ጋር የመጣችበትን ሀገር ለማስገባት ብንፈልግ ምን እንጠቀማለን? ሀ፣ እቺ ስርዓተ ነጥብ ምን ትባላለች? እመጫት ትባላለች። እመ ጫት ትባላለች። ለ፣ ድርብ ሰረዝ ነው ድርብ ሰረዝ ይሄ ደግሞ ጥያቄ ምልክት ነው። ከዛ ይሄ ደግሞ ሁለት ነጥብ ነው። ስለዚህ እች እመጫት የምትባለው አንድን ጽሑፍ ስንጽፍ የሆነ ነገር ብንዘል፣ ለምሳሌ አበበ ከበደ መጡ ብንል፣ ግን የመጡት አንድ ሰው ነበረ አለሙም የሚባል ነበረ ልበላችሁ አብሮ የመጡት አበበ ከበደ መጡ አልን። ከዛ ግን እኛ ዓለሙን መጨመር ከፈለገን እዚ ጽሁፉ ላይ ምን እናደርጋለን? ወይ ዚጋ ወይ ዚጋ እንደዚች እናደርግና ከላይ ዓለሙ ብለን እንጽፋለን ማለት ነው። እቺ የዘለልነውን ነገር ለመጻፍ ነው የምታገለግለን እመጫት የምትባለው። ስለዚህ እዚ ጋውን ዘለን ነዋ ከሻምቡ የሚለውን ሳንጽፍ ቀርተን ነው። ስለዚህ ከሻምቡ የሚለውን ሲፈን ከሻምቡ መጣች የሚለውን ለመግለጽ እዚች ጋ ከሻምቡ እንላለን ማለት ነው። ድርብ ሰረዝ ደግሞ የሰውን ንግግር ነው። ለምሳሌ አስቴር ኑ እንጂ አለች ይባል። እሷ ያለችው ኑ እንጂ የምትለውን ቃል ያወጣችው አስቴር ናት። ስለዚህ እሷን ቃል ከሷ እንደወጣ ለማሳወቅ ድርብ ሰረዝ ውስጥ እናደርጋለን። ጥያቄ ምልክት ታውቁታላችሁ። ጥያቄ ለመጠየቅ ነው። ሁለት ነጥብ ደግሞ ቃላትን ከቃላት ለመለየት ነው። አሁን እዚህ ጋር የጻፍ ነው ላይ ወይም ሌላ እንጻፍ፣ አበበ በሰው በላ እንበል። አበበ በሰው በላ ላይ አበበ በሰው በላ ላይ ሁለት ነጥብ ብንጠቀም በየቃላቱ መሃል ላይ ሁለት ነጥብ ማስገባት ቃላትን ከቃላት ለመለየት ሁለት ነጥብ እንጠቀማለን። ፍቅር እስከ መቃብር የሚለው መጽሐፍ ያነበበ ሰው ካለ መጽሐፉ እንዳለ የተጻፈው በሁለት ነጥብ ነው ከቃላቱ መካከል ላይ ሁለት ነጥብ ተጠቅሞ ነው የጻፈው። ቆየት ባሉ መጽሐፎች ላይ በአብዛኛው ይህ ስፔስ የሚለውን ሳይሆን ሁለት ነጥብን ነው የሚጠቀሙት ማለት ነው። ግን አሁን ያው ስፔስ ስላለ ወይም ደግሞ ክፍት ቦታ ትተን ሌላ ቃል እየጻፍን እሱ የታለምዷል። ግን ሁለት ነጥብ ጥቅሙ ያ ነበር ማለት ነው። ስለዚህ የዚህ ጥያቄ መልሳችን ሀ ነው ማለት ነው። 24ኛው፣ ከሚከተሉት አማራጮች መካከል ስለ ጭውት ትክክል የሆነው ይትነው ይላል። ሀ ጭውት ዓላማ ያለውና አወያይ የሚያስፈልገው ነው። ለጭውት መከባበርና መደማመጥን ይፈልጋል። አመራሃ በጭውት ጊዜ ያልገባንን መጠየቅ አለብን። መጭውት የሀሳብ ልውውጥ ነው። ትክክል ያልሆነ ነው የሚለው ጭውት ዓላማ ያለውና አወያይ የሚያስፈልገው ነው የሚለው አይሆንም። ዓላማ አለው ግን አወያይ አያስፈልገውም። እንዲሁ ሁለትና ከዛ በላይ የሆኑ ሰዎች አንድ ላይ የሚ ሀሳብ የሚለዋወጡበት ነገር ነው። መከባበር፣ መደማመጥ ይፈልጋል። አዎ ያልገባንን መጠየቅ አለብን። የሀሳብም ልውውጥ ነው ጭውት። የምን ግን አወያይ አንተስ እንደዚህ እስኪ አንተ አሁን አንተ አውራ አሁን ደግሞ አንተ አውራ እያለ የሚያወያይ ሰው ያለበት አይደለም ማለት ነው። እንደዛ አወያይ ያለበት ከሆነ ጭውት ሳይሆን ውይይት ነው የሚባለው። ውይይትና ጭውት ይለያያል በአማርኛ ቋንቋ። አምስተኛው፣ ከሚከተሉት አማራጮች መካከል የንግግር ክሂል ለማዳበር የሚረዳው የቱ ነው ይላል። ደብዳቤ መጻፍ፣ ዜና ማዳመጥ፣ ጭውት ማካሄድ፣ ልብወለድ ማንበብ። ደብዳቤ መጻፍ ምንን ነው የሚያዳብርልን? የጽሁፍ ክሎታችንን ነው የሚያዳብርልን። ዜና ማዳመጥ ማዳመጥን ነው የሚያዳብርልን። ጭውት ማካሄድ ይሄ የንግግርን ማለት ነው፣ መልሳችን ይሄ ነው። ልብወለድ ማንበብ ደግሞ ማንበብን ነው የሚያዳብርልን ማለት ነው። ስለዚህ ንግግርን የሚያዳብረው የጭሁት አካሄድ ነው። አምሮሃ ነው። ሀያ ስድስተኛው ከሚከተሉት አማራጮቹ ውስጥ ስለ ቢጋር ትክክል የሆነ ትን ይላል። ከርስ እንዳንወጣ ያደርጋል። አዎ። ሀሳብን ከአላማ ጋር ላለማዛመድ ያግዛል። ይህ አይሆንም። ለማዛመድ ነው። ሀሳብን ከአላማ ጋር ለማዛመድ ነው እንጂ ላለማዛመድ አይሆንም። ተደጋጋሚ ሀሳብ እንዳናሰፍር ይረዳል። አዎ። ዋናውን ጽሁፍ ለመጻፍ መንገድ ቀያሽ ነው። አዎ። ስለዚህ ሶስቱ ይሆናሉ። የማይሆነው ለነው ማለት ነው። ሀያ ሰባተኛው ዝናብ ሲዘንብ ወንዙ ይሞላል ከሚለው አረፍተ ነገር ምክንያቱ የቱ ነው? እንግዲህ ዝናብ ሲዘንብ ወንዙ ይሞላል። ወንዙ የሞላው ለምንድን ነው? ዝናቡ ስለዘነበ። ስለዚህ ምክንያቱ ለወንዙ መምላት ምክንያቱ ዝናብ መዝነቡ ነው። ስለዚህ ዝናብ ሲዘንብ የሚለው ሀመሩሃ ምክንያት ይሆናል ማለት ነው። ማህሌት በርትታ ስላጠናች በጥሩ ውጤት አለፈች። በዚህ አረፍተ ነገር ውስጥ የአረፍተ ነገር ውጤት የሆነ የቱ ነው? ውጤት ማለት ደግሞ የተከሰተው ነገር በርትታ ማጥናቷ ምንድን ነው? ምክንያት ነው። ከዛ ጥሩ ውጤት በጥሩ ውጤት አለፈች፣ በጥሩ ውጤት ማለፏ ደግሞ ውጤት ነው ማለት ነው። ያረፍተ ነገሩ ስለዚህ ምክንያት ነው፣ ውጤት የሚባል አለ። አረፍተ ነገር ላይ በርትታ አጠናች ምክንያቱ ነው ጥሩ ውጤት ለማምጣቷ ማለት ጥሩ ውጤት አመጣች ደግሞ ውጤቱ ነው። ስለዚህ በጥሩ ውጤት ማለፏ ነው ማለት ነው ውጤቱ። ሀያ ዘጠነኛው ከሚከተሉት አማራጮች መካከል ስለ ቋንቋ ትክክል የሆነው የትኛው ነው ይላል። ባንሰማቸው ነው እንጂ ወፎችን በቋንቋ ይግባባሉ። ሀ ለ ደግሞ የሰው ልጅ ቋንቋ ሊኖረው የቻለው እንስሳ ስለሆነ ነው። አመሮ ሀ እንስሳት በቋንቋ ይግባባሉ። መ በቋንቋ የሚግባባው የሰው ልጅ ብቻ ነው ይላል። መልሳችን የሚሆነው መ ነው። ምክንያቱም ቋንቋ ማለት እንትኖቹ ቃላቶች በስርዓት ተደርድረው የሚፈጠር ነገር ነው። ስለዚህ ሰው ልጅ ነው ቋንቋ የተሰጠው የሚግባባው በቋንቋ እንጂ ብዙ ጊዜ አሁን ንቦች ራሱ አሁን እዝዝ ይላሉ፣ ግን እዝዝ በማለታቸው የሚግባቡ አይደለም። እንደውም ምግብን ማግኘቷን ለመናገር በዳንስ ነው የምታሳየው ሰራተኛዋ ንብ። እንደውም ስለ ንቦች መጻፍ አንብባቸው የምታውቀ ከሆነ እንደዛ አለና የምግብ ቦታ ማግኘታቸውን በዳንስ ምናምን ያሳውቃሉ። ውሾች ደግሞ ቦታ እንዳይጠፋቸው ምን ያደርጋሉ? ሽንታቸውን ይሸኑና እዛ ቦታ ላይ ሽንታቸውን አሽትተው ነው የሚሄዱት። ግን ው በማለታቸው የሚግባቡ ቢሆን ኖሮ የአባል አስፈለገ ነበረ ቋንቋ ሊኖሩ ይቻለው እንስሳት ስለሆነ አይደለም የራሱ ለሰው ልጅ የተሰጠው ጸጋ ነው ማለት ነው ቋንቋ። ስለዚህ መልሳችን መኖም የሆነው ለዚህ ክፍል ለክፍል አንድ ማለት ነው፣ 30ኛው ጥያቄ መጨረሻው ነው። በአጠቃላይ ስልሳ ጥያቄዎች ነው ያሉት። ከሰላሳ አንድ እስከ 60 ደግሞ ያሉትን በሚቀጥለው ቪዲዮ ላቸው የሚመጣ ሆናል። 30ኛው ምን ይላል? ከሚከተሉት አማራጮች ውስጥ ስለ ክርክር ትክክል የሆኑትን ይላል። ሀ ምን ይላል? ለክርክር መድረክ ተከራካሪ ሆኖ መገኘት የንግግር ችሎታን ያዳብራል አዎ በትክክል አንድ ሰው ክርክር ፕሮግራም ላይ የሚሳተፍ ከሆነ ተማሪዎች አሁን ክርክር አዘጋጁ ምናምን ተብሎ በሁለት ሀሳቦች ላይ ሀሳብ ሲለዋወጡ ሲከራከሩ ንግግር ችሎታቸውን ያዳብራሉ ለክርክር መርታት የሚቻለው ተከራካሪው ባቀረበው ማስረጃና ፍሬ ነገር ነው አዎ እሱ ይሆናል ይሆናል ስላለ ሳይሆን ሰውን ማሳመን ስለቻለ ያቀረበው ፍሬ ሀሳብ ኦኬ ለካ እንደዚህ ነው የሚያስብል መሆን አለበት። በዛ ነው የሚያሸንፈው። አመሮዋ ለክርክር መድረክ ሰብእና እናን ጠብቆ መገኘት ተገቢ ነው። አዎ በትክክል። በስነስርዓት ለብሶ በስነስርዓት እኩል ሆኖ መገኘት አለበት። አንድ ሰው ክርክር ለመከራከር መምን ይላል። ክርክር ስርዓት የማያስፈልገው ጭቅጭቅ ነው። ይሄ አይደለም። ይሄ ጥል ወይም ጸብ ነው እንጂ ክርክር ልንለው አንችልም ማለት ነው መ ስራት ያስፈልገዋል። በትክክል ክርክር የሚባለው ነገር ጭቅጭቅም አይደለም የሀሳብ መለዋወጥ ነው እንጂ ጭቅጭቅ አይደለም። ስለዚህ መልሳችን መነው ልክ ያልሆነው ማለት ነው። እሺ ተማሪዎች የዛሬው ቪዲዮ ይህንን ይመስል ነበረ። ቪዲዮው ጠቃሚ ሆኖ እንዳገኛችሁ ተስፋ አደርጋለሁ። ከጠቀማችሁ ቪዲዮን ላይክ ማድረግ ምክንያቱም ዩቲዩብ እንዲያዳርሰው ለሌሎች ለሌሎች ተማሪዎች ሼር ማድረግ እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ማድረግ፣ እንደዚህ አይነት ቪዲዮዎችን እንዲደርሷችሁ የደወል ምልክቷን መጫን አይርሱ። በሚቀጥለው ቪዲዮ ክፍል ሁለትን ይዤላችሁ የምመጣ ይሆናል። እስከዛው ደህና ሁኑ። ቻው።